በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ ፍጹም እስከመድረስ በወደደና ባከበረን በኢየሱስ ክርስቶስም ሰላም እላችኋለሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ በዓል በሰላም አደረሰን አደረሳችሁ። ግንቦት ሃያ አንድ ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ መታሰቢያ በዓል ነው። ይኸውም ደብረ ምጥማቅ በመባል ይታወቃል። ታሪኩም እመቤታችን ቅድስት ድንግል ማርያም በግብፅ ሀገር ደብረ ምጥማቅ በምትባል ቦታ በስሟ በተሰራች ቤተ ክርስቲያን በጉልላቷ ላይ በብርሃን መርከብ ላይ ተቀምጣ ለሚያምኑና ለማያምኑ ለአሕዛብ በግልጽ የታየችበት ዕለት ነው። በልጇ የመለኮት ብርሃን ተጎናጽፋ በዙሪያዋም የመላእክት አለቆች በየማዕረጋቸው ክንፋቸውን ዘርግተው ቆመው ይጋርዷት፣ ያመሰግኗት እንደነበር መጽሐፈ ስንክሳር ይነግረናል። ሱራፌል ማየጠንታቸውን ይዘው ለንግስናዋ ገናናነት ዙሪያውን ከበው ይሰግዱላት እንደነበረ፣ እየሰገዱም አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም፣ አንድ ልጁንም ልኮ ከአንቺ ሰው ሆነ እያሉ ያመሰግኗት ነበር። እመቤታችን ቅድስት ድንግል ማርያም ልጇ አስቀድሞ በዘመነ ስጋዊ በደብረ ምጥማቅ እንደምትገለጥ በገባላት ቃል ኪዳን መሰረት ከኢትዮጵያ፣ ከግብፅ፣ ከአርማንያ፣ ከሶሪያ፣ ከሮም፣ ከጥር፣ ከፋርስ ከተለያዩ ቦታዎች በደብረ ምጥማቅ ድንኳን ተክለው አጎበር ጥለው ከግንቦት ሀያ አንድ ቀን ጀምረው እስከ ግንቦት ሀያ አምስት ቀን ድረስ በፍጹም ደስታ የድንግልን በዓሏን ያከብሩ ነበር። መቤታችን ድንግል ማርያምን ከፍ ከፍ ያደርጉ ነበር። መቤታችን ከግንቦት 21 እስከ ግንቦት 25 ያለማቋረጥ ከመላእክት ከሊቃነ መላእክት ከሰማዕታት ከደናግላን ከመነኮሳት ጋር ሆና ትገለጥላቸው ነበር ትገለጥላቸው ነበር። አማኒውም ኢ አማኒውም ያዩት ነበር። ያመኑት ክርስቲያኖች እምነታቸው ሲጸናላቸው፣ ያላመኑት ደግሞ እያመኑ ከእግዚአብሔር ወልድ ከልጇ ሀብተ ወልድና ስመክርስትናን ይቀበሉ ነበር። ማን ይቀበሉ ነበር? መቤታችን ድንግል ማርያምም በጉልላቱ ላይ ስትገለጥ፣ በውስጥ በአፋ በነፍስ በስጋ ንጽት የሆነች የቅድስት ድንግል ማርያም የፊቷ የውበት ብርሃን እጅግ ድንቅ ነበርና ካህናቱም ህዝቡም ሁሉ ልክ እንደ ኤልሳቤት መቤታችን ቅድስት ድንግል ማርያምን አንቺ የጌታዬ እናት ስትሆኝ ወደ እኔ እንዴት ትመጫለች ብላ እንዳመሰገነቻት የጌታችን እናት ለእኛ ትገለጽ ዘንድ እኛ ምንድነን እያሉ ያመሰግኗት ነበር፣ ከፍ ከፍ ያደርጓት ነበር። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊትም አስቀድሞ በዚህ በመዝሙር አርባ ቁጥር አስራ ሁለት ላይ ወደ ገጽኪ ይትማለሉ ሁሎሙ አሕዛብ በውላነ ምድር የምድር ባለጠጎች አሕዛብ ሁሉ በፊትጅ ይማለላሉ፣ በፊትጅ ይማጸናሉ በማለት ትንቢትን እንደተናገረላት ትንቢትን ተናገረላት ። ብዙዎች ቅዱሳን ቅድስት ድንግል ማርያምን ተገልጻላቸው ለማየት ተመኝተዋል። ልመናቸውም ተሰምቶላቸዋል። የአምላክ እናት የተገለጠችላቸው እጅግ አደናቂ ውበቷንም አይተዋል ማለት ነው። ከእነዚህም ውስጥ በደብረ ምጥማቅ የነበሩ ምዕመናን፣ ሌሎች ብዙዎች ንጹሐን ክርስቲያኖች ይገኙበታል ማለት ነው። ስለዚህ መቤታችን ቅድስት ድንግል ማርያም በግብፅ ሀገር በደብረ ምጥማቅ ለተከታታይ አምስት ቀን በስሟ በተሰራችው ቤተክርስቲያን በቤተክርስቲያኑ ጉልላት ላይ በብርሃን መርከብ ላይ ተቀምጣ ለአምስት ቀናት ለአማኝና ለኢአማንያን ለሚያምኑትና ለማያምኑት ተገልጻላቸው ያዩዋት ነበር። ማነው ያዩዋት ነበር፣ ይመለከቷት ነበር፣ ሰግዱላት ነበር። እሷም ትባረካቸው ነበር ማለት እሷም ትባረካቸው ነበር። ግንቦታ አንድ ቀን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ የተገለጸችበት እለት ስለሆነ ደብረ ምጥማቅ በመባል ይታወቃል። ማነው በመሆኑም ድንግል ማርያም በደብረ ምጥማቅ የተገለጸችላቸው ምዕመናን የአምላክናትን አይተው እንደተደሰቱ ዛሬም ለእኛ ለልጆቿ በረዴት ትገለጽልን ዘንድ አበው ካህናት ሌሊቱን በሳታት ኒ ሃቤነ ኦ ድንግል ምስለ ወልድኪ ፍቁርኪ፣ ከተባረከ ልጅ ድንግል ሆይ ከተወደደ ልጅ ከኢየሱስ ክርስቶስ ጋር ወደ እኛ ነይ ተባርኪን ዘንድ በማለት ያመሰግኗታል። ነይ ባርኪን እያሉ ይማጸናታል። እኛም ሁላችን እንማጸናታለን እንድትባርከን። በገዳምና በበረሃ ያሉ አበውም ምስጋናዋን በማድረስ ፍጹም በረከቷን ሽተው በፊቷ ይማጸናሉ። እርሷም ለሱባኤው በወደቁበት በበረሃ እየተገለጠች በረከቷን ታሳድርባቸዋለች ማለት እናታችን ቅድስት ድንግል ማርያም እኛንም ንእ ካልናት መታ ትባርከናለች ማለት ነው እንግዲህ በደብረ ምጥማቅ እናታችን ቅድስት ድንግል ማርያም በዛ በደብረ ምጥማቅ በተገለጠች የተገለጠችበት ዘመን በዛ ዘመን የእግዚአብሔር ረዴት የእግዚአብሔር በረከት ያልተለየበት ዘመን ነበርና መቤታችን ቅድስት ድንግል ማርያም እኛንም በዘመናችን ተገልጻ ባርከን የአምላክ ቸርነት፣ የእሱ አማላጅነት አይለን ይቆየን።